ስልኝ እንዴት ሰነበታችሁ? ልጅ ውድ የተከበራችሁ የቀድሞ የሚዲያ ዳሳ ታዳሚዎቼ እና የአሁኑ የካነበብኩት መርሃ ግብር ተከታይ እንግዶቼ ይህ ቢቢሲ ቮይስ ፎር ዘ ቮይስለስ ቻናል የተሰኘውና መሰረቱን በአሜሪካ ሀገር ማለትም ዋሽንግተን ስቴት ያደረገ የመገናኛ ብዙሃን አውታር ሲሆን ከቲቢኤስ ማለትም ትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር በሳምንት አንድ ጊዜ ቅዳሜ የምሽቱ የሁለት ሰዓት ዜናን ተከትሎ በኢሃሳት ላይ የአየር ሞገድ ለተከበራችሁ ነባርም አዳዲስም ተመልካቾች የሚደርስ ካነበብኩት የተሰኘ መርሃ ግብር ነው። ከእኔ ጋር የአርቲፊሻል ኢንቴሊጀንሱ ኢንጂነር አስፈታው አባይ አለ። አብራችሁን ቆዩ። በዛሬው ዕለት የካነበብኩት ዝግጅት ፉል ፕሩፍ በሚል ርዕስ ስታንደርድ ሊንደን የተጻፈውን መጽሐፍ ለመቃኘት ነው። በአጋዥነትም ፌክ ኒውስ የስ ኦርኖ በሚል ከአሁን በፊት በወፍ በረር የነካካሁት የሲንዲ ኦትስ መጽሐፍም በጨረፍታ እናየዋለን። እንደ ፀሐፍቶቹ ትረካ ከሆነ ሐሰተኛ የመረጃ ስርጭት ዓለም አቀፍ ይዘት እየተላበሰ መምጣቱ የከፋ አድርጎታል። ለአብነት ፍጹም ወዳልታሰበ አቅጣጫ እየተሸጋገረ የመጣው የሩሲያና የዩክሬን ግጭት መንስኤው የሐሰተኛ መረጃ ስርጭት ነበር። የሩሲያ ባለስልጣናት በዩክሬን ላይ ሐሰተኛና እቅድ በእቅድ የተደራጀና በሴራ ንድፈ ሐሳብ ኮንስፓሪሲ ቲዎሪ የተቀመረ ሐሰተኛ መረጃዎች ሊያሰራጩ ዝግጅት ላይ መሆናቸውን ጠቅሰው ነበር። ዓለም በእንዲህ አይነቱ የተሳሳተ መረጃ የተሳሳተ አቋም እንዳይወስድ አስቀድመው የአሜሪካውያን የደህንነት ባለስልጣናትን ማለትም አሜሪካን ኢንቴሊጀንስ ኦፊሻልስ ያስጠነቀቁት በዛን ሰዓት መሰረታዊ ዓላማው ሌላ አልነበረም። ዩክሬን ከአውሮፓ ህብረትና ከአሜሪካ ጋር የፈጠረችውን አጋርነት አደብ የማስገዛት ስትራቴጂና በቅድ የተያዘው ዩክሬንን የመውረር አካል ነበር። ይህን ደግሞ ፕሪቴክስት ፎር ድ ሩሲያን ፕላንድ ኢንቬዥን ለዚህ ስትራቴጂ ማጣፈጫም በተዘጋጁ የተቀናበሩ ቪዲዮዎች እና ምስሎች ተደግፎ የዓለም ህዝብን የማደናገርና የማሳሳት እንደዚሁም ደግሞ ተራ ብልጠት ነበር። ቱ ኮንቪንስ ፎሬን ኦዲንስ ለማለት ያህል ነው። ይህን ተከትሎም ሩሲያ የምትወስደው ወታደራዊ አጸፋዊም እርምጃውና ወረራው ፍታዊ መሆኑን ወይም ደግሞ ሩሲያስ ሚሊታሪ ኢንቨንሽን ዎዝ ሳምሃው ጀስቲፋይድ ለማለት የተቀመረ ቀመር ነበር። ሕዝብን በማደናገር እውነቱን ከተጭበረበረው መረጃ መለየት እንዲያቅተው ኖት ቱ ዲሰርን ደ ፋክት ፍሮም ደ ፊክሽን ሲል ነው ፉል ፕሩፍ በሚለው መጽሐፉ፣ ሳንደር ሊንደን በተጨባጭ መረጃ ማስረጃ አስደግፎ መጽሐፉ ላይ በሚገርም ትንታኔ የተረከልን። ከሁሉም በላይ በተሳሳተ ወይም ደግሞ የተዛባ መረጃ ሚስ ኢንፎርሜሽን አውጥተና አውርዶ ለማገናዘብ የማይችለው የማህበረሰብ ክፍል በስማበለው ሱስ ተጠምዶ በማዛባቱ አእምሮውን በማዛባቱ ረገድ ብቻም አይወሰንም። ዋናው ኢላማው እውነታውን በርብረው ለማውጣት የሚታትሩ ጸሐፍትና ፖለቲካ ተንታኞችን ጭምር ያዛባል። ዲስትራክት ደ ፖለቲካል አናሊስቲስ ኤንድ ፋክት ቼከርስ ይላቸዋል ሲላቸዋል ሐሰትና የተጨበረበረ ዜና ላይስ ኤንድ ዲ ፌክ ኒውስ ዓለማችንን ከድጡ ወደ ማጡ እንዲሉ ወደ ድቅድቅ ጨለማ ይዘዋት ሲሄዱ እያየን ነው። አሁን አሁን ከመስማት ይልቅ አለመስማት የብዙዎቹ ምርጫ እየሆነ መጥተዋል። በተለይም ደግሞ በእጃችን የገባው መልካም አጋጣሚና ታላቅ የመረጃ ዘመን አን ኢንፎርሜሽን ኤጅ እንደ ዘበት አልባሌና ምንም ጥቅም የሌለው ባልተኞች የሚያቀራሩበት ተራ መድረክ ሆኖ ሲታይ እጅግ ያሳዝናል። ይህን አጋጣሚ አለማችን ሩቅ ርቀት ተጉዛ የማታገኘው መልካም አጋጣሚ ነበር። ግን አለመታደል ሆኖ ለከፋ ነገር እየተጠቀምንበት ነው። የተበከለ መረጃን እያጣጣሙ መኖር ማህበራዊና ስነ ልቦናዊ ህመም ማስከተሉ አልቀረም። ዊላም ጊዮር የተባለ የስነ ልቦና ሊቅ በዚሁ የሰንደርተን ፉል ፕሩፍ የተሰኘው መጽሐፍ ላይ ዘርዘር ባለመልኩ ተጠቅሷል። በካምብሪጅ ዩኒቨርሲቲ የስነ ልቦና ሊቅ የሆነው ዊሊያም ጊር እና የምርምር ቡድኑ እንደሚያትተው ሚስ ኢንፎርሜሽን ኤንድ ዲስ ኢንፎርሜሽን ፈርደር ሞር ኮንስፓይረሲ ቲዮሪ አር ቫይረስ ኦፍ ደ ማይንድ ይላቸዋል። ይኸው የስነ አእምሮ ተህዋስያን ቫይረስ ኦፍ ደ ማይንድ ሰዎችን ካልዘለፈም፣ የሰውን ክብር ዝቅ አድርጎ ካላዋረደም፣ የሰዎችን ምስል ካላጠለሸና ከዚህ የተጠቀመው ዘንድም የሴራ ንድፈ ሐሳብ ኮንስፓይረሲ ቲዮሪ ተለውሶ ቦክቶና ተጋግሮ በተደራጀ መልኩ ተቋቁሞ ማህበረሰብን ካላወቀ እረፍት የለውም። ቫይረሱ እረፍት የለውም። ቫይረሱ አደገኛ ቫይረስ ነው። በጠነከረ ማህበረሰባዊና ስነልቦናዊ መከታ ካልተደረገበት በስተቀር አደገኛ ነው። እንደ ካምብሪጅ ዩኒቨርሲቲው የስነልቦና ሊቁ ፕሮፌሰር ዊልያም ጋይድ እና የቡድኑ አባላት ግኝት ቫይረስ ኦፍ ማንድ ወደ አንጎል ክፍላችን ዘልቆ በመግባት የአእምሮችን ቤዚክ ካግኒቲቭ መሽነሪ ይሄ ከተነካ ደግሞ አደገኛ ነገር ነው፣ የተሰኘው የአእምሮችን ክፍል ዶጋመድ ያደርገዋል። የዚህ ቤዚክ ካግኒቲቭ መሽነሪ ከስነ አእምሮችን መሰረቅ ደግሞ ምክንያቱም ግን ሌላ አይደለም፣ የአልቧልታው ጣሪያ የት እንደደረሰና ይኸው ቫይረስ ኦፍ ዚ ማይንድ በርትቶ እውቀት እያብሰለሰለ ሲውል ሲያድር የነበረው እውቀታቸውን አምክኖና ዶጓመድ አድርጎ ወደ አልቧልታና ወደ ተራ የሰፈር ወሬነት ስለሚቀይራቸው ነው። ዘመኑ የመረጃ ዘመን ስለሆነ የመጣው መረጃ ሁሉ አጋብሰን ካስገባን በዚሁ ቫይረስ መለከፋችን አይቀርምና ጥንቃቄ ያስፈልገን ይሆናል። በለሆሳስ ከአእምሯችን በመጠለፉ ነው ሃጃክድ ዘር ቤዚክ ኮግኒቲቭ መሽነሪ ከዚህ በምናስተላልፈው የተበከለ መልእክትም ይሁን በገቢር በምናሳየው ህዝባዊ ቅቡልነት የሌለው ማንነት ታጅበን፣ ማለትም በድናችን ብንወዛወዝ ህዝቡ ሊያዝንልን እንጂ ቂም ቋጥሮ ጥርሱን እየነከሰብን መኖር ተገቢ አይመስለኝም። ምክንያቱም ጉዳዩ ቫይረስ ኦፍ ደ ማይንድ የመበከል ውጤት እንጂ የጤና ባለመሆኑ ለመውጫ የሆነኝ ዘንዳ ፌክ ኒውስ ማለትም ትሩ ኦር ፎርስ በዝነኛዋ ደራሲ ሲንዲ ኦትስ የተጻፈው መጽሐፍ የቀነጨብኩትን አንድ አሳዛኝ ታሪክ ላቅርብና ላጠቃልል። በመግቢያዬ እንደተናገርኩት ታሪኩ በወፍ በረር እይታ ካሁን በፊት በጨረፍታ ጠቅሸላችሁ ነበር። ነገር ግን ስሁት ዜና ማለትም ፌክ ኒውስ የሚያስከትለው ጦስ እየበዛ መምጣቱን ተከትሎ ማህበራዊ መስተጋብራችን ተበጣጥሶ አጓጉል አወዳደቅ እንዳንወድቅ በግሌ ስለምሰጋ በእነዚህ ሁለት መጻሕፍት ዙሪያ ሰንበት በት ማለታችን አልቀረም። በዚህ ርዕሰ ጉዳይ ዙሪያ የአርቲፊሻል ኢንቴሊጀንሱን ጥበብ ተጨምሮበት የዘንድሮ ህትመት ሲወጣም በፍጥነት ወደዛው እንዞር ይሆናል። ታሪኩ የተከሰተው በማዕከላዊ ሜክሲኮ አካባቢ ነበር አትላንታ በተባለች አነስተኛ ከተማ ነው። በከተማይቱ እድሜያቸው አራት ስምንትና አስራ አራት የሆኑ ሶስት ህፃናት ከተሰወሩበት ሰነበቱ። አንድ ማለዳ ላይ ታዲያ ከተማይቱ አንድ ድንገተኛ ዜና ተናወጠች። ልጆቹ ተገድለው አንድ አሳቻ ቦታ ላይ አስከሬናቸው ተገኘ። የአስከሬናቸው ሁነት ሲታይ አካላቸው፣ ኩላሊቶቻቸው ተነቅሎ መወሰዱን ምልክት ታየ የሚለው ዜና በዋትስአፕ ተደራጅቶ ተለቀቀ። የከተማዋ ህዝብ ሩሁን ስቶ ወደ እብደት ተቀየረ። የልጆቹን አስከሬን ሆስፒታል አስገብቶ በእርግጥ የልጆቹ አካል በዛ መልኩ መሰረቁን አጣርቶ የሚያቀርብ ምራቁን የዋጠ ሰው ጠፋ። የከተማ ፖሊስ ይህንን ለማጣራት በህዝባዊ ቁጣ አማካይነት ተሳነው። ህዝቡ ተቆጣ። ፖሊስንም ፖሊስንም መከላከል አቃተው። ሁኔታው ቅጣጣ፣ ከተማይቱ ተናወጠች። ይህንን ከተማይቱ መናወጧን ተከትሎ ታዲያ በአካባቢው ፍጹም አለመረጋጋት ተፈጠረ። ምክንያቱም የተቆጣ ህዝብ የልጆቻችን ኩላል ተሰርቀዋል የሚል ከፍተኛ ቁጣ ተነስተዋል። ይህ መነሻ የሌለው ማን እንደጻፈ ማይታወቀ በዋትስአፕ የተሰራጨው ዜና ግን ከተማይቱን አውኮ ቆየ። ምን ተከትሎ ይሆን? በከተማይቱ ሌላ ጠርዝ ሁለት ፀጉረ ለወጥ ሰዎች በህዝባዊ ቁጣ እየተነዱ ወደ ታላቁ ህዝባዊ ማዕበል ተይዘው መጡ። የሆነ ያለው ጉዳይ ምን እንደሆነ ፍጹም አልገባቸውም። ሪካርዶና አልቤርቶ አጎትና የእህት ልጅ መሆናቸው ነበር። ሪካርዶ ዘመናዊ አርሶ አደር ሲሆን የእህቱ ልጅ አልቤርቶ ደግሞ በዩኒቨርሲቲ የሶስተኛ ዓመት የህግ ተማሪ ነበር። ወደ አነስተኛዋ ከተማ የግንባታ ቁሳቁስ ለመግዛት መምጣታቸው ነበር ያን አጋጣሚ የፈጠረው። ሆኖም አንዲት ጥቁር ቀን ገጠመቻቸውና በተቆጣውና የያዙኝ ልቆቁኝ በሚል ህዝብ እጅ ወደቁ። ገሚሶቹ ያረጀ ጎማ፣ ገሚሶቹ የሚርከፈከፍ ቤንዚን ፍለጋ ገቡ። የተፈራው አልቀረም በሪካርዶና የእህቱ ልጅ አልበርቶ አካላት ላይ እየተቀጠቀጡና እየተደበደቡ። በላያቸው ላይ ቤንዚን ይርከፈከፍ ጀመር። አረጎይ ጎማ በላያቸው ላይ ተጭኖ በክብሪት እሳት ተጫረባቸው። ንጹሐኑ ሪካርዶና አልቤርቶ በእቶን እሳት እየተለበለቡ ጣራቸው ረዝሞ ደቀቁ። ለምልክት አንዲት ቅንጣቢ አካላቸው ክፋይ ሳትቀር እየተቃጠሉ ይህችን የሐሰት ትርክት የታጀበች የግፈኞች ዓለም ተሰናበቱ። በሲድኒ ኦትስና ሰንደር ሊንደን በሐሰተኛ መረጃ ስርጭት ዙሪያ በምርምር አስደግፈ የጻፏቸው እነዚህ ሁለት መጽሐፍቶችን በውስጣቸው የታጨቀው የመረጃ ማዕበል እልፍ አዕላፍ ነው። ሐሰትና የተዛባ መረጃ ከጥንት ዘመን ጀምሮ የተጠናወተን ነባር አመላችን ስለሆነ ከዚሁ ጠንቀኛ ባህሪ ጋር ለመላቀቅ የሚያስችለን መንፈሳዊም ሆነ ዓለማዊ ምህረት እስክናገኝ ድረስ እንዲሁ እየተማማር እንቀጥል ይሆናል። አዘጋጁ ከቢቢሲ ታደሰ ሚዛን ተካ ነበርኩ። ከአሜሪካ ዋሽንግተን ስቴት አብራችሁኝ ስለቆያችሁ እግዚአብሔር ያክብርልኝ። በቀጣዩ ሳምንት እስክንገናኝ ድረስ ደህና ሁኑ።